ሐረግ ድራማ ላይ እንግዲህ በክፍል ሰባ አምስት ያፌት ጎኑን ተወግቷል ማለት ነው። ያፌት ምናልባት ሆስፒታል የሚወስደው ሰው ከሌለ ሊሞት ይችላል። ከዛ ውጭ ግን ሆስፒታል ሊገባ ይችላል ማለት ነው። ነገሩን ማን እንደወጋው ካወቀ ያው የወጋው ሰው ወደ እስር ቤት ይገባል ወይም ደግሞ የእሱ ጣፈንታ ይደርሰዋል ብዬ ነው የማስበው። በሌላ በኩል ደግሞ እናታን እዛ ቤት የለም ነበረ ለምን እዛ ቤት የለም? ብዙዎቻችሁ ዳግም ነው ያፌትን የወገው እያላችሁ ነበረ። እንግዲህ ናታንም ሊሆን ይችላል ዳግምም ሊሆን ይችላል። ይህን በቀጣይ ክፍል የምናየው ነው የሚሆነው ማለት ነው። ሉሊትና ሉሊትና ጽዮን ደግሞ ተያይዘዋል ማለት ነው። እነ ጽዮን ጭራሽ ቤት ውስጥ ምግብ መስራትም ጀምረዋል። ምግብ አሰራራቸው የተመቻቸው በተለይ የጽዮን ሽንኩርት አከታተፍ በጣም ነበር ያሳቀኝ፣ ማለት ነው። ጽዮን ያ ሙሉ በሙሉ ሁሉ ነገር አስታውሳለች። ነገር ግን በፊት የጀመረችው ነገር ቢኒያም ላይ ከባድ ጉዳት እያደረሰበት ነው። እሱ ማስታወሷን አያውቅም። ነገር ግን እንደ በፊቱ ፍቅር ትሰጠኛለች፣ ታወራኛለች ብሎ እየጠበቀ ነበር። ነገር ግን እሷ የበፊቱ ባህሪዋ ነው ማለት ነው። ቢኒያም ፍቅረኛዋ እንዳልሆነ ታውቃለች። ልክ እንደ በፊቱ እንደሚጨቃጨቁት አሁንም ጭቅጭቃቸውን ጀምረዋል ማለት ነው። ይህ ነገር ደግሞ ቢንያምን በጣም እያስጨነቀው ነው። ቤት ውስጥ ሆኖ እየተጨነቀ ነው። ገነት ደግሞ አይዞህ፣ ምን አድርጋት ነው የበደልካት? ነገር ካለ ቀስ ብለህ አስታውስ፣ አትጨናነቅ እያለችው ነው። ቢንያም እንግዲህ በዛ በኩል የኢፍራታ ነገር፣ በዛ በኩል የጽዮን ነገር እያስጨነቀው ይገኛል ማለት ነው። ኤፍራታን ደግሞ እንግዲህ ለገነት ያው እንደምንም ብዬ ከየትም ከየትም ብዬ አምጥቼ ከልጅሽ ጋር አገናኝሻለው አትጨናነቂ እያላት ነበር። ገነት አንደኛ ልጇን ማግኘት ትፈልጋለች፣ ሁለተኛ ነገር ደግሞ እዛ ቤት በመውጣቷ ሉሊት በጣም ተናዳለች። ሳታናድዳ ሳታበሽቃት እዛ ቤት ስለወጣች ሉሊት በጣም ተናዳለች። የባሰ ብሶ ጭራሽ ቤቷ ደራት ሄዳ ነገሮችን ስታጣራ ጭራሽ በደካማ ጎኗ ለመግባት አባቷ ማን ነው ምንድነው፣ እያለ ምን አይነት ወሬኛ ና የወሬ ጥማት እንዳለባት ሉሌትን ማወቅ ይቻላል ማለት ነው። እንግዲህ ማን ነው በደካማ ጎኗ ጭራሽ በአባቷ ጎን ገብታ ደግሞ ልታሸማቀቃት ፈልጋ ነበር። እንግዲህ ከፈለግሽ አባቷን አፋልግሻለሁ በማለት እንግዲህ ዳግም አባሯ አስወጥቷታል ማለት ነው። ከዛ ወጥታ ሄዳ እንግዲህ ቤት እንደደረሰች ያው ጽዮን ሻይ እያፈላሽ ነበር። ሻዩን እንግዲህ እሷ ሆን ብላ እንዳልደፋችሁ ነው ለንናታን የነገረቻት ነገር። ግን ሻዩን እላዩዋ ላይ ስትደፈው የሆነ ነገር እንዳስታወሰች ና ልትበቀላት እንዳሰበች እነሱ ራሱ ገብቷቸዋል ማለት ነው ምን ያስበሽ ነው? ምን እያደረግሽ ነው? እያሏት ነበር። እሷ ግን ላለማስነቃት ምንም አላደረግኩም፣ አላየዋትም ነበር እያለች ተደናግጣ ነበር። እና ጽዮን ከላይ ደህና ሰው መስላ ሉሊትን እንደውም እላይ ሄዳ ሁሉ እያስፈራረቻት እያስደናገጠቻት እየተሸማቀቀች እንድትኖር ልክ እንደ መጀመሪያው እንደ ኤፍራታ እያደረገቻት ነበር። ኤፍራታ እንግዲህ ያን ሁሉ እያደረገቻት ነገር ሁሉ ትታቀጥ ብላ ደህና ሰው መስላ እየኖረች ነበረ በመሀል የነገር ባይፈጠር ማለት ነው እስከ ዛሬ ሉሊት ያልቀላት ነበር። አሁንም ጽዮን ማሸማቀቅ ጀምራለች። ስለዚህ በሆነ መንገድ እዛ ቤት ማስወጣት ፈልጋለች ይመስለኛል ማለት ነው። ቤዛ ደግሞ ደህና ሰው ሆናለች። በቃ እንደ ድሮ በቃ አሪፍ ሰው ሆናለች። የድሮ ባህሪዋ ሙሉ በሙሉ ጠፍቶ ሌላ ቤዛ ሆናለች። ይህ ነገር ብዙዎቻችሁ እየተጠራጠራችሁ ነው፣ ይህን ሴራ ቀነባብራ ናታንን የራሷ ልታደርግ ነው ከያፌት ጋር እንዲጣሉ አድርጋ ከዛ በኋላ ኤፍራታን ወደ መቀመቅ ልታስገባ ነው ምናምን እያላችሁ ነው። እኔ ግን ሲመስለኝ ከልቦ የተቀየረች ይመስላችኋል? እናንተ ከልቦ አይደለም ትላላችሁ ወይስ ከልቧ ነው የተቀየረች ብላችሁ ታስባላችሁ? ብቻ መጨረሻውን ማየት ነው የሚያስፈልገው እንጂ አሁን ለመፍረድ ትንሽ የሚከብድ ነገር ነው። በሌላ በኩል ኤፍራታ እንግዲህ እንደሚታወቀው ከናታን እርጉዝናት ማለት ነው። ስለዚህ የፊት ጋብሮ አልተኙም። ሆዶ እየገፋ ሲመጣ ፊት ራሱ ኤፍራታን ከዛ ቤት ያስወጣት ይችላል። ነገር ግን አሁን የተፈጠረው ችግር ኤፍራታ ላይ ከባድ ነገር ሊፈጥር ይችላል። የፊት እንግዲ እንደምታቆት ተወግቷል። ስለዚህ ማን ወጋኝ ማን ያስወጋኝ አንቻለሽበት በማለት እንግዲህ እንደባለፈው ሊጮባት ይችላል ማለት ነው። ኤፍራታ ነናታን ቤት መሄዱ ሉሊት ነግራታለች ማለት ነው። ስለዚህ ሉሊት ከነገረችው በኋላ እሱ ኤፍራታ ላይ ሄዶ በጣም ጮሁባት ነበር ነበረ። ድጋሚ እዛ ቤት እንዳትሄጅ እንዳላይሽ እያላት ነበረ። ስለዚህ አሁን ያኔ የሄደችው ለእኔ ሴራ ልታቀነባብር ነው፣ የሆነ ነገር ልታደርግ ነው የሄደች የሚል ሀሳብ በውስጡ ይመጣል። ይቅርታ ቢጠይቃትም እዛ ቤት መሄዷና በማታ መወጋቱ ኤፍራታ ላይ በጣም ከባድ ችግር የሚያመጣባት ይመስለኛል። በእርግጥ ምንም ሊያደርጋት አይችልም፣ ነገር ግን ስራዋን በደንብ እንዳትሰራ ያደርጋታል። ናታንን ቀድማ ያልነገረችው ለዚህ ነው። እኔ ግን ሲመስለኝ የወጋው ናታን ነው። ሁሉንም ነገር ሰምቷል ብዬን አስበው። እንደዚህ መቅረጹን ቪዲዮ በውሸት ሁሉንም ነገር እየሰማ ነው የሚመስለኝ። ጽዮንና ኤፍራታ ሲያዋሩ ምናልባት ሰምቷቸው ሊሆን ይችላል። ስለዚህ ይህን ነገር አስቦ ለማንም ሳይናገር ይመስለኛል ልገላግለው ብሎ የወጋው ነገር ግን እስከዛሬ አለ መንገራቸው ጥሩ ነው። ምክንያቱም ቢነግሩት ናታን ነገሮችን ያበላሻል። በሰላም እንዳይፈቱ ያደርጋል። አንደኛ እጁን ሊሰጥ ይችላል፣ ሁለተኛ ያፌትን እንዳሆኑ ያልሆነ ነገር ያደርገዋል ብላ ነው ኤፍራታ ያልነገረችው። ስለዚህ እኔ ስገምተው ያፌት እንትና ናታን ይመስለኛል ያፌትን የወገው ምክንያቱም ሁሉንም ነገር ሰምቶ ሊሆን ይችላል። ያኔ ጽዮንና ኤፍራታ ሲያወሩት የነበረ እነሱ ቤት ነው ሁሉን ነገር ያወሩት። ጽዮን ባትነግረውም ነገር ግን ራሱ እየሰማቸው ይመስለኛል ማለት ነው። ስለዚህ ናታን ከሆነ ደግሞ ያው ቤት ውስጥ እንደሌለ ሉሊት ሰምታለች። ሉሊት ሄዳ ደግሞ ታቃጠርለታለች ማለት ነው ለያፌት። ከሞተ በጣም ጥሩ ነው፣ ግልግል ነው። እሱ ከሞተ ሉሊት ራሱ የት ሄዳ ታቃጠር ይሆን? የት ሄዳ ተተነፍስ ይሆን? እንዴት ሰውን ታስፈራራ ይሆን? አለቀላት ሉሊት ሉሊት ሰየው ደግ አደረገሽ እንላለን ማለት ነው ካልሞተ ግን አሁንም ችግሮቹ ተባብሰው ይቀጥላሉ ብዬ ነው የማስበው በነገራችን ላይ ሄዋን የት እንደገባች አይታወቅም እንደታሰበው ያፌት አግቷት ይሆን እስካሁን ድረስ በየድራማ አልታየችም ከሶስቱ ክፍል የለችም ማለት ነው ስለዚህ ሄዋን ምን እያደረገች ይሆን ሄዋን ተሆን እንዲህ ያስወጋችው ምክንያቱም ከዛ በኋላ ሄዋን ድራማ ላይ የለችም በጭራሽ ነው። እነዛ ሴቶች ጋር ታግተ ይሆን? ምን ሆነ ይሆን? የት ገብታ ይሆን? ነገሮችን እንግዲህ ጽዮንና ኤፍራታ በጥሩ መንገድ በተረጋጋን መንፈስ ለመፍታት እያሰቡ ነበረ። ሄዋን ነበር በፊት የምታግዛቸው። አሁን ግን ሄዋን የለችም። ሁለታቸው ብቻ የሆነ ነገር ማድረግ እያሰቡ ነበር። ነገር ግን ብቻቸውን የሚችሉ አይመስለኝም። ሁሉንም ነገር ለገነትም ለነዳግምም ለነቢንያምም ለሁሉም ቢነግሯቸው እንደ ባለፈው በጋራ ይፈቱት ነበር። እነሱ ግን መናገርን አልመረጡ። ምክንያቱም ነገሮችን ያበላሹብናል ብለው አስበዋል። ናታን አንደኛ እጁን ሊሰጥ ይችላል። ቢንያም ቢሆን ሄዶ እንደ ባለፈው ወይ ይፈነክተዋል ወይ ቤት ሄዶ ያስፈራረዋል። ስለዚህም በመፍራት ብቻቸውን መጋፈጥ ፈልገዋል። ነገር ግን ብቻቸውን መጋፈጣቸው ችግሩን እያባባሰው ይመጣል። ቀጣይ ክፍል ምን ይፈጠራል? የፌት የሞት ይሆን ወይስ ደግሞ ከሞት ተርፎ ኤፍራሳን የስቃይ ጽዋ ያቀምሳል ያሳስርባት ይሆን ወይስ ደግሞ ናታንን ያሳስርባት ይሆን? እስከዛሬ ናታን ናታ እንዳይታሰር ፈርታ የማትፈልገውን ሰው አገባች፣ የማይደረግ ነገር ሁሉ አደረገች። ነገር ግን ያፌት ይህን ሁሉ ነገር አድርጋ እንዳያከሽፍባት ናታንን ያሳሰረው ይሆን እሱ ነው በማለት በመጠርጠር እሱ ባይሆንም አሁን በቀጥታ ናታን ነው የሚባለው በአሁኑ ክፍል ማለት ነው። ስለዚህ ቀጣይ ክፍል የሚፈጠረውን እየገመታችሁ እስከዛ ድረስ ሰላሙን ባይ